ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እልንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች። አቶ ሳላዲን ቶፊቅ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዚዳንት ሆነው ተሾሙ። የሐረሪ ክልል ምክር ቤት ስድስተኛ ዙር አምስተኛ ዓመት አስቸኳይ ጉባኤን አካሂዷል። የገዛኝ አራጌና ሀምሳ ዩዙብ ዘገባን የነቃቸው ጌታቸው እንደሚከተል ያቀርበዋል። የሐረሪ ክልል ምክር ቤት ስድስተኛ ዙር አምስተኛ ዓመት አስቸኳይ ጉባኤውን ያካሂዷል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ማሂር አብዱ ሰመድ በገዛ ፈቃዳቸው ከኃላፊነታቸው በመልቀቃቸው አስቸኳይ ጉባኤው መሰየሙን የሐረሪ ክልል ምክር ቤት አፈ ጉባኤ ሱልጣን አብዱ ሰመድ ገልጸዋል። ጉባኤው በአዋጅ በተደነገገው 158 ህዝባር 2014 አንቀጽ 14 ህዝባር 03 ደምብ መሰረት ለክልሉ ርዕሰ መስተዳደር በሰጠው አስቸኳይ ስብሰባ መጥራት ኃላፊነት መሰረት ስብሰባው መጥራቱን አፈጉባኤው ገልጿል። በጉባኤው የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ አቅራቢነት አቶ ሰላዲን ቶፊቅ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው በሙሉ ድምጽ ተሽሟል። አቶ ሰላዲን ቶፊቅ የመጀመሪያ ዲግሪያቸውን በሕግ ከመቀሌ ዩኒቨርሲቲ የተመረቁ ሲሆን ሁለተኛ ዲግሪያቸውን ደግሞ በወንጀል ፍትህና ሰብአዊ መብት ከባህር ዳር ዩኒቨርሲቲ ተመርቋል። በክልሉ በተለያዩ መስሪያ ቤቶች ለ15 ዓመት ያገለገሉ ሲሆን በክልሉ ስነ ምግባርና ጸረ ሙስና ኮሚሽን፣ በጂጂጋ ዩኒቨርሲቲ በህግ ትምህርት ክፍል ዲን እና በዩኒቨርሲቲው የስነ ምግባርና ጸረ ሙስና ዳይሬክተርነት እንዲሁም በተባበሩት መንግስታት የሰብአዊ መብት ኮሚሽን ጽህፈት ቤት ከፍተኛ ባለሙያ ሆነው እየሰሩ ይገኙ ነበር። የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት በመሆን የተሾሙት አቶ ሳላዲን ቶፊቅ በክልሉ ምክር ቤት ፊት ቀርበው ቃለ ፈጽመዋል በክልሉ ባለፉት ሶስት ወራት የህብረተሰቡ ተጠቃሚነት ያረጋገጡ የልማት ስራዎች መከናወናቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በሪ ገለጹ። የሐረሪ ክልል የአስፈጻሚ አካላት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ግምገማ መድረክ ተጠናቋል። ለገዛኝ አራጌ ዘገባ የአብስራ ሰገድ ለሁለት ቀን ሲካሄድ የቆየው የሐረሪ ክልል የአስፈጻሚ አካላት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም የግምገማ መድረክ ተጠናቋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ በመድረኩ ባስቀመጡት አቅጣጫ ሰላምና የህግ የበላይነትን ለማረጋገጥ ቅድሚያ መሰራት እንደሚገባ አስገንዝበዋል። በክልሉ ያለውን አውንታዊ ሰላም ዘላቂነቱን ለማስቀጠል ፍትህ ማረጋገጥ እንደሚገባ አጽንኦት ሰጥተው ገልጸዋል። ለዚህ ነጻ፣ ገለልተኛ ብቁ ተቋማትን በመገንባት ፍትሐዊ አገልግሎት መስጠት እንደሚገባ ማክለዋል። ሰላምና ፍትህን በማረጋገጥ የኢኮኖሚ ዘርፍ ለማሳደግ በርብርብ መሰራት እንዳለበት ገልጸው በተለይ ምርትና ምርታማነትን በማረጋገጥ የአርሶ አደሩን ተጠቃሚነት ለማረጋገጥ በጥናት ላይ የተደገፈ ድጋፍና ክትትል ማድረግ እንደሚገባ ጠቁመዋል። የሰላም፣ የፍቅር፣ የመቻቻል እሴቶችን ሴቶችን በማጎልበት መስህቦች ችግሮችን በመጠበቅ በመንከባከብና በማስፋፋት የህብረተሰቡን ኢኮኖሚያዊ ተጠቃሚነት ማረጋገጥ ይገባልም ብለዋል። ባሉ ጸጋዎች የወጣቱን እና የሴቶችን ተጠቃሚነት በማረጋገጥ የስራ እድሎችን መፍጠር እንደሚያስፈልግም ገልጸዋል። የካፒታል ፕሮጀክቶችን አዳዲሶችን በፍጥነት ማስጀመር እየተከናወኑ ያሉ ደግሞ በማጠናቀቅና ና ያለቁትን ለህብረተሰቡ አገልግሎት እንዲሰጡ ማስቻል እንደሚገባም ጠቁመዋል። በክልሉ የተጀመሩ ኢኒሼቲቮችን ለማሳካት በርብርብ መሰራት እንደሚገባ ጠቁመው በተለይም የንግዱ ስርዓትን በማዘመን ህገወጥ ንግድ መከላከልና ፍላጎት እንዲሁም አቅርቦትን ማመጣጠን እንደሚገባም አሳስበዋል። በክልሉ እየተከናወኑ ያሉ የልማት ስራዎችን በቅንጅት በማከናወን የህዝብና የመንግስትን ግንኙነት አጠናክሮ የህብረተሰቡን ተጠቃሚነት ማረጋገጥ ዋና ተግባር መሆን እንዳለበትም አስገንዝበዋል። በከተማና በገጠር የመጠጥ ውሃ ችግርን ለመቅረፍ ያሉ አማራጮችን በመጠቀም የመጠጥ ውሃ አቅርቦትን ማጎልበት እንደሚገባ ጠቁመው በተመሳሳይ የመብራት አቅርቦት ሽፋን ማሳደግ እንደሚገባም ገልጸዋል። ከተማን በህግና በፕላን በማስተዳደር ህገወጥ የመሬቱ ወረራ መከላከል እንደሚገባ ገልጸው በክልሉ ሙስናና ብልሹ አሰራር ሲሆን ለመታገል አበረታይ ጅማሮ ስራው ሊጠናከር ይገባልን ብለዋል። ባለፉት ዓመታት በትምህርት ዘርፍ የተገኘው ውጤት በተለይም በ12ተኛ ክፍል ሀገር አቀፍ ፈተና የተገኘው ድል ለማህበራዊ ዘርፍ የተሰጠው ትኩረት ማሳያ መሆኑን ጠቁመው ውጤቱን ይበልጥ ለማሻሻል በትኩረት መሰራት እንደሚገባም ጠቁመዋል። በእውቀት በስነ ምግባር፣ በክህሎት የታነጸ ጤናማ ትውልድ ለመፍጠር በትኩረት ሊሰራ ይገባል ሲሉም ርዕሰ መስተዳደር አቶ ኦርዲን በድሪ ተናግረዋል። ሐረር ከተማን ለመጪው ትውልድ ምቹ ለማድረግ በተሰራው ስራ አበረታች ውጤት መመዝገቡን የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ገለጹ። የክልሉ የአስፈጻሚ አካላት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፋጸም የግምገማ መድረክ በከተማ ለማዘርፍ ሪፖርት ቀርቦ ሰፊ ውይይት ተካሂዷል። ለገዛኝ አራጌ ዘገባ አዩብ ከዛሊ የሐረሪ ክልል የአስፈጻሚ አካላት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም የግምገማ መድረክ በከተማ ልማት ዘርፍ ሪፖርት ቀርቦ ሰፊ ውይይት አካሂዷል። የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በሪ በዚህ ወቅት እንደገለጹት ሐረር ከተማን ለመጪው ትውልድ ምቹ ለማድረግ በትኩረት መስራት ይገባልም ብለዋል። ከተማውን በመሠረታዊ ደረጃ የሚቀይሩ ዘርፈ ብዙ የልማት ስራዎች መከናወናቸውን አክለው፣ አሰራርን በማዘመን የሚታዩ ብልሹ አሰራሮችን መቅረፍ እንደሚገባም ጠቁመዋል። በሁሉም ዘርፍ እየተከናወኑ የሚገኙ የልማት ስራዎች በፍጥነትና በጥራት ማከናወን እንደሚገባም ተናግረዋል። የልማት ስራዎቹ ተጠናቀው ለህብረተሰቡ ከሚሰጡት አገልግሎት ባሻገር የገቢ ምንጭ ላይ መስራት እንደሚያስፈልግም አስገንዝበዋል። በተለይም የከተማ ትራንስፖርት በህግና በስርዓት በመመራት ማዘመን እንደሚገባም አሳስበዋል። በክልሉ በተጨባጭ የተሰሩ ሰፋፊ የልማት ስራዎችን በዘላቂነት ማስቀጠልና ከተሞች የኢኮኖሚ ምንጭ፣ የስራ እድል ፈጣሪ እንዲሆኑ ለማስቻል መስራት ተገቢ መሆኑንም አክሏል። በሐረሪ ክልል የህብረት ስራ ማህበራት አሰራራቸውን በማዘመን ተወዳዳሪና ገበያ ተኮር እንዲሆኑ ውጤታማ ስራዎች የተሰሩ እንደሚገኝ የክልሉ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር ገለጹ። በምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር የተመራ የልዑካን ቡድን ከኢትዮጵያ ህብረ ስራ ኮሚሽን ጋር የልምድ ልውውጥ አድርገዋል። ሲሳይ ዘሪሁን ዝርዝሩን ያቀርበዋል። በሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር የተመራ ልዑካን ቡድን ከኢትዮጵያ ህብረት ሥራ ኮሚሽን የልምድ ልውውጥ አድርጓል። የክልሉ ምክትል ርዕሰ መስተዳደርና የግብርና ልማት ቢሮ ኃላፊዋ ወይዘሮ ሮዛ ኡመር በዚህ ወቅት እንደገለጹት ውጤታማ የሆኑ ህብረት ሥራ ማኅበራትን ተሞክሮ በመውሰድ በክልሉ የሚገኙ ማህበራትን ሞዴል ለማድረግ የልምድ ልውውጡ ፋይዳው የጎላ ስለመሆኑ ተናግረዋል። በክልሉ የህብረት ስራ ማህበራት አሰራራቸውን በማዘመን ተወዳዳሪና ገበያ ተኮር እንዲሆኑም በትኩረት እየተሰራ ስለመሆኑም አንስተዋል። ከዚህ በተጨማሪም የህብረት ስራ ማህበራትን ለማጠናከር በተሰሩ የሪፎርም ስራዎች ውጤት እየተመዘገበ እንደሚገኝና ይህም ተጠናክሮ እንደሚቀጥል አንስተዋል። በክልሉ ማህበራቱን ለማጠናከር በተለያዩ ቦታዎች የአርሶ አደሩ ምርት መሸጫ ማዕከላት በመገንባት የገበያ ንረትን የመቆጣጠር ስራዎች እየተሰሩ ስለመሆናቸውም ነው ያነሱት። ኮሚሽኑ የልምድ ልውውጡ እንዲሳካና በክልሉ ሞዴል ማህበራት እንዲፈጠሩ በተለያዩ ጊዜያት ሰፊ ስራ እየተሰራ መሆኑን ገልጸው ለዚህም ምስጋናቸውን አቅርበዋል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ በበኩላቸው የህብረት ስራ ማህበራቱ ውጤታማ እንዲሆኑ የአሰራር ማሻሻያ ሪፎርም መደረጉንም ተናግረዋል። በዚህም ማህበራቱ ምርትና ምርታማነትን በማሳደግ ፈጣን ኢኮኖሚያዊ እድገት ከማምጣት አኳያ ጉልህ አስተዋጽኦ እያበረከቱ እንደሚገኝም ነው ያነሶት። ልምድ ልውውጡ በአገር አቀፍ ደረጃ ሞዴል ህብረት ስራ ማህበራትን ተሞክሮ በመውሰድ በሐረሪ ክልል የሚገኙ የህብረት ስራ ማህበራትን ለማጠናከር መሰረት እንደሚሆንም ያላቸውን እምነት ገልጸዋል። የሐረሪ ክልል ህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ አቶ ሚልኬሳ አህመድ በበኩላቸው የልምድ ልውውጡ በርካታ ተሞክሮዎች የተገኙበትና ይህንንም በቀጣይ ተግባራዊ ለ ማድረግ በትኩረት የሚሰራበት ነው ብለዋል። በክልሉ የገበያ ስርዓቱን በማዘመንና የህብረት ስራን ማህበራትን በማጠናከር የማህበረሰቡን ሁለንተናዊ ተጠቃሚነት ለማረጋገጥም እየተሰራ እንደሚገኝ አክለዋል። በልምድ ልውጡ የተሳተፉት የሐረሪ ክልል ንግድ ልማት ኤጀንሲ አቶ ሸሪፍ ሙሜ እንደተናገሩት በክልሉ ህብረት ስራ ማህበራት እንቅስቃሴ ጎልብቶ ዘላቂና ጠንካራ የኢኮኖሚ መሠረት እንዲሆኑ ውጤታማ ስራዎች ተጠናክረው እንደሚቀጥሉ አስታውቀዋል። በዘርፉ የሚስተዋሉ ችግሮችን በማስተካከልና የገበያ ትስስርን በማመቻቸት የህብረት ስራ ማህበራት በሁሉም ዘርፍ ህብረተሰቡን ተጠቃሚ እንዲያደርጉ እየተሰራ መሆኑንም ተናግረዋል። በልምድ ልውጡ ውጤታማ የሆኑ ማህበራትን ተሞክሮ በመስክ ምልክታም ታሲሆን ሲሆን መርሃ ግብሩም ለተከታታይ ሶስት ቀናት እንደሚቀጥል ተገልጿል። የሐረር የኮሪደር ልማት ምቹ የመኖሪያ አካባቢ ከመፍጠር ባለፈ ለከተማዋ ተጨማሪ ውበትን ያለበሰ መሆኑን ነዋሪዎች ተናገሩ። የኮሪደር ልማቱን ለመጠበቅና ለመንከባከብ ሁሉም ኃላፊነቱን ሊወጣ ይገባል ሲሉም ተናግረዋል። አያንቱ አመድ። በፍቅርና በመቻቻል የምትታወቀው ጥንታዊቷ ሐረር ከተማ በኮርደር ልማት ተጨማሪ ውበትና ተመራጭ አረንጓዴ ስፍራ የተፈጠረላት መሆኑን ነዋሪዎች ገልጸዋል። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት ነዋሪዎች የኮርደር ልማት ሐረርን ከዚህ በፊት ታይቶ በማይታወቅ መልኩ በእጅጉ የለወጠና ውበትን ያጎናጸፈ መሆኑን ተናግረዋል። ልማቱ የሚያስደስትና የቀደመ ገናናነቷን የመለሰ መሆኑን ጨምረው ገልጸው ከውበትን ባለፈ ለነዋሪዎች የስራ እድልን እየፈጠረ መሆኑን አስታውቀዋል። በሐረር ውስጥ የሚሰራው ኮሪደር ልማት እኔ ብቻ አይደለም ዓለም የመሰከረለት ነው። በጣም ጥሩ ተሞክሮ በጣም በዚህ በስንት አመት ውስጥ ያላየ ነው። በአንድ አመት ውስጥ አይተ ነው። ደስታችን ወደር የለውም። በጣም የሚያምር ነው። እውነት የሐረር መንግስት በጣም ደስ የሚል አሁን እዚህ ስንሰራ እኛ ብዙ ነገር ነው የምንታዘበው። ነጻነታችን ተጠብቆልን እዚህ ጋር ፕሬዚዳንቱ መጥቶ እዚህ ጋር ምንም ነገር ተነሱ ውጡ ሂዱ ሳይል ህዝብ ህዝቡ ጋር አብሮ እንደ ህዝብ ነው እየጎበኘ አብሮ እየሰራ ሁሌም እየጎበኘ በጣም ደስ የሚል አካሄድ ነው ያለው። ይሄ ይቀጥል ነው ምንለው በቃ በሁሉም በሀረር ብቻ አይደለም በሌሎችም ክልሎች ይቀጥል። በጣም የሚያምር ነው ተሞክሮ በጣም ያምራል። ከዚህ በላይ እንዲሰራ እንጠብቃለን። እርግጥ የሀረር ከተማ ፕሮጀክት ኮሪደር ልማት በጣም የሚያስደስትና ብዙ ብዙ በጣም ስራ አጥ ነው የነበሩትን ሰዎች ወደ ትልቅ ማለ ቤተሰቦቻችን እነሱ አልፎ ቤተሰቦቻችን የሚጠቅም አድርገዋል ተደርጓል። ብዙ ስራ የሌላቸውን ሰዎች ጥሩ ጥሩ ነገርና ወደ ስራ እንዲሰማሩ የስፖርት ክለብ እንዲሰራ ኮሪደር ልማቱም ደግሞ በጣም በተኮር መንግስት ስር በስር እየተከታተለ እየተፈጸመ ነው። አሁን ደግሞ የተረፈውን ደግሞ እግዚአብሔር ነገሮችን ሁሉ ያስተካክላል። ኮሪደር ልማት ማለት ሀረር ውስጥ ተደርጎ ተሰምቶ የማይታወቅ ኮሪደር ልማት እየተደረገ ነው ያለው። ሀረር የፍቅር ሀገር ነች፣ የመቻቻል ሀገር ነች እየተባለ ሁል ጊዜ ይነገራል። አሁንም በትክክለኛው በመንገድ ላይ እያለን መሆናችንን በጣም ደስ ደስ የሚል ትልቅ ስራ እየተሰራ እንደሆነ ነው። እኔም በራሴ በኩል ደስ የሚለኝ ና መለከት በጣም በጣም ስለሱን ትልቅ ነገር በጣም ደስ እያለኝ የምናገረው ና የማወራው ነገር ነው። በቃ መንደራችን ሀገራችን በቃ ቆንጆ ተውቦ አምሮ እኛም እንደዚህ አምረን ስንታይ ደስ ይላል። ሰው በሀገሩ ጽድት ብሎ አገሩ ጸርታ እሱ ጸርቶ ሲገኝ ደስ ይላል። በቃ ጽዳት ለራስ ነው። አገር ስታምር አንቺ ታምሪያለሽ። አዎ ኮሪደር ልማት እኔ እንዳጋጣሚ ሆኖ የቢራ አካባቢ ሰፈር ሰው እንደመሆኔ ስለ እውነት ሌላ ከተማ ውስጥ ሌላ ሰፈር ውስጥ የመኖር ያህል የተሰማኝ ና ከልጆቼ ጋር ኮሪደር ልማቱን ደስ ብሎ እንደምታይኝ ሰውነቴ ወፈር ያለ ነው። ወክ ለማድረግ ራሱ በጣም ተነሳስቻለሁ እያረኩበት ነው። ኮሪደር ልማቱን ስለ እውነት ነው ብልሽ በጣም ደስ ብሎኛል። እኔ ቃላት የለኝም። ኮሪደር ልማት በጣም የተለየ ነገር ነው የሚሆነው። አው አሁን ላይ ደስ የሚል ነገር የታየ ነው። ሀረር ከዚህ በፊት ብዙም ልማት አላየንም ነበረ። አሁን ላይ አሪፍ ልማት እየታየ ነው፣ ለውጦች እየታዩ ነው። ደስ ይላል። በጣም አሪፍ ለውጥ ነው። እንዲሁም ደግሞ ለከተማ ውበት ደግሞ ትልቅ ምርታ እያሳየ ነው። ደስ ይላል። በሀረር ብቻ ሳይሆን በብዙ በመላው ክልሎችም እንዲሁም በአዲስ አበባ ትልልቅ ለውጦች እያየ ነው። ደስ ይላል። በጣም አሪፍ እንትን ነው። ከዚህ የበለጠ ደግሞ እየተሰራ እያየን ነው ደስ ይላል። ነዋሪዎቹ አክለውም የኮሪደር ልማቱን በመጠበቅና በመንከባከብ ረገድ ሁሉም ኃላፊነቱን ሊወጣ ይገባል ሲሉ ተናግረዋል። በኮሪደር ልማት በተሰራልን በተከፈተልን የስራ እድል ቦታ ላይ ጥሩ ሰርቶ ለመቀየር አካባቢውም ንጽሕናውንና የተሰጠንን ኮሪደር በመጠበቅ እናም ደግሞ ሕዝቡን ደግሞ በጥሩ ካሜራማን ሆኜ ለማገልገል አስቢያለሁ። ኮሪደር ልማት በጣም ደስተኛ ነኝ ሳየው ሌላ ዓለም ውስጥ ያለው እየተሰማኝ ነው። በጣም ደስተኛ ነኝ። በዚሁ ይቀጥል፣ እንጠብቀው እንዳልማውላለሁ። ይህን ለመጠበቅ ይህን ለመጠበቅ አኳያ የእኛ ኃላፊነት ስለሆነ በከተማዋ ላይ የተጀመረው ለውጥ በእጅጉ የሚያስደስት በመሆኑ በሌሎች ከተሞችና ክልሎችም መነሳሳትን የፈጠረ ጭምር መሆኑ ተመላክቷል። የእግረኛ መንገድን ጨምሮ የብስክሌት፣ የተሽከርካሪና የአረንጓዴ ስፍራ የተለየ በመሆኑ ለኑሮና ለመዝናኛ ምቹ ከተማ እንድትሆን አስችሏታል ብለዋል። ሀገር አቀፍ ከጎራ ያገኘናቸው ዘገባዎች ስናልፍ ኢትዮጵያ የዓለም የጤና ሽፋን የእውቀ ሽግግር ፕሮግራም ከሚተገበርባቸው ስምንት ሀገራት መካከል አንዷ ሆኗ ተመርጣለች። በሌላ ዜና በተለያዩ ሀገራት ከሚኖሩ የዲያስፖራ አባላት ጋር የተደረገው የአጀንዳ ማሰባሰብ ሂደት ስኬታማ እንደነበር የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ኢትዮጵያ የዓለም የጤና ሽፋን የውቀ ሽግር ፕሮግራም ከሚተገብርባቸው ስምንት ሀገራት መካከል አንዷ ሆና ተመርጣለች። የዓለም አቀፉ የገንዘብ ድርጅት አይምኤፍ እና የዓለም ባንክ አመታዊ ስብሰባ በዋሽንግተን ዲሲ መካሄዱ ይታወሳል። የገንዘብ ሚኒስትር አህመድ ሽዴ ከስብሰባ ጎለጎን በዓለም አቀፉ የጤና ስራዊ መሪዎች ጥምረት ስብሰባ ላይ ተሳትፈዋል። በመረኩ የዓለም መሪዎች ጥራት የጠበቀ የጤና አገልግሎት ለሁሉም ተደራሽ የማድረግ ውጥን ያለበትን ደረጃ ተገምግመዋል። የገንዘብ ሚኒስትር አህመድ ሽዴ የሀገራት የጤና ሪፎርሞች በቀረበበት ወቅት ኢትዮጵያ የማይበገረ ና በራስ አቅም የሚመራ የጤና ስርዓት ለመገንባት የያዘችውን ስትራቴጂካዊ ራዕይ አስመልክቶ ገለጻ አድርገዋል። ኢትዮጵያ የመጀመሪያ ደረጃ የጤና አገልግሎት ሽፋንን በከፍተኛ ሁኔታ ማሳደጓንም ገልጸዋል። ለጤናው ዘርፍ ከውጭ የሚደረጉ ድጋፎች መቀነሳቸውን ጨምሮ በዓለም አቀፍ ደረጃ ያሉ መስተጓጎሎች በብሔራዊ ሀብቶች ላይ ጫናውን እያሳደረ እንደሚገኝም አመልክተዋል። በተለያዩ ሀገራት ከሚኖሩ የዲያስፖራ አባላት ጋር የተደረገው የአጀንዳ ማሰባሰብ ሂደት ስኬታማ ነበር አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ እንዳሉት የሀገራዊ ምክክር ሂደቱን ይበልጥ አካታችና አሳታፊ ለማድረግ የሚከናወነው ስራ አጠናክሮ ቀጥለዋል። በዚህ መሰረትም ባለፉት ሳምንታት በተለያዩ ሀገራት ከሚኖሩ የዲያስፖራ አባላት ጋር በአካል የተደረገው አጀንዳ ማሰባሰብ የምክክር ሂደት በስኬት መጠናቀቁንም አመልክተዋል። የውይይት መድረኮቹ በሰሜን አሜሪካ፣ ካናዳ፣ የተባበሩት አረብ ኤሚሬቶች፣ ስዊድን፣ እንግሊዝና ደቡብ አፍሪካ ነው የተ ተካሄዱት ኢትዮጵያውያንና ትውልደ ኢትዮጵያን ዲያስፖራዎች ያለመግባባትና የሀሳብ ልዩነት ምንጭ ናቸው ያሏቸውን አጀንዳዎች ለኮሚሽኑ ማስረከባቸውን ጠቅሰዋል። በተለያዩ ሀገራት በተከናወነው የአጀንዳ ማሰባሰብ ሂደትም ለምክክሩ ግባት የሚሆኑ አጀንዳዎች ማግኘት መቻሉንም ተናግረዋል። በሀገራዊ ምክክር ሂደቱ እስካሁን በአስራ አንድ ክልሎች በሁለት ከተማ አስተዳደሮች በፌዴራል ተቋማትና ከዲያስፖራ ጋር ውይይት በማካሄድ አጀንዳ የመሰብሰብ ሂደት መከናወኑ ተመላክተዋል። በ2018 የበጀት አመት የመጀመሪያ ሩብ አመት ከነዳጅ ሽያጭና ማካፈል ሂደት ጋር በተያያዘ ህገወጥ ድርጊት በፈጸሙ ማደያዎች ላይ እርምጃ መወሰዱን የነዳጅና ኤነርጂ ባለስልጣን አስታውቋል። በዚህም መሰረት ዲጂታል ሽያጫቸው ከ50 በመቶ በታች በሆኑ 354 የነዳጅ ማደያዎች ላይ በአዋጁ መሰረት እርምጃ መወሰዱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለሽ ኩማ ተናግረዋል። ዲጂታል ሽያጫቸው ዝቅተኛ በሆኑ ስድስት የነዳጅ አካፋይ ኩባንያዎች ላይ በአዋጁ መሰረት ለሁለት ወራት የነዳጅ ጭረት እንዳይደረግላቸው መደረጉንም ጠቅሰዋል ተጠቅሰዋል። የዲጂታል ሽያጫቸው መጠነኛ በሆኑ ሰባት ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መሰጠቱንም ነው የጠቀሱት። የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩንም አስታውቀዋል። ሁሉም የነዳጅ አካፊዎችና ማደያዎች ህግን ተከትለው መስራት እንዳለባቸው አስበዋል። ጥራቱን የጠበቀ ቡና በማልማት ምርትና ምርታማነትን የሚያሳድጉ ተግባራት በስፋት እየተከናወኑ መሆኑን የኦሮሚያና የደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች ገልጸዋል። የኦሮሚያ ግብርና ቢሮ ምክትል ኃላፊና የቡናና ፍራፍሬ ልማት ዘርፍ ኃላፊ መሐመድ ሳኒ በክልሉ በቡና የማልማት ስራ በስፋት የተከናወነ እንደሚገኝ ተናግረዋል። ቡና ለሀገሪቱን ልማት የሚኖረውን አበርክቶ በአግባቡ ለመጠቀም የቡና ምርትና ምርታማነትን የሚያሳድጉ ስራዎች የተከናወኑ እንደሚገኝም ገልጸዋል። ያረጁ የቡና ተክሎችን በአዲስ በመተካት የቡና አመራርትን የሚያግዙ ቴክኖሎጂዎችን ጥቅም ላይ በመዋል ተመራጭ የሆኑ የቡና ችግኞችን ለአርሶ አደር ማከፋፈልን ጨምሮ በርካታ ስራዎች የተከናወኑ መሆኑን ተናግረዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የቡናና ሻይ ባለስልጣን የቡናና ሻይ ልማት ከፍተኛ ባለሙያ አቶ ካሳሁን ታዬ በክልሉ በቡና ዘርፍ የሚሰሩ ስራዎችን ውጤታማ ለማድረግ ለቡና አመራረት ሂደት ተገቢውን እንክብካቤ እንዲያገኙ እየተደረገ መሆኑን ተናግረዋል። የተከናወኑ ካሉ ተግባራት ውስጥ ምርት የማይሰጡ የቡና ተክሎችን በሌላ የመተካት ምርጥ የሆኑ የቡና ዝርያዎችን ከምርምር ተቋማት ጋር ለአርሶ አደሮች እንዲደርስ የማድረግ ተግባር መጠናከሩን ገልጸዋል። በተጨማሪም በስፋት የቡና ችግኞች እንዲፈሉ በማድረግ ለተጠቃሚዎች እየቀረበ መሆኑንም ተናግረዋል። ክቡራን ተመልካቾች ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎች እናልፋለን። የአሜሪካ ምክትል ፕሬዚዳንት ሀማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል በማለት አስታወቁም። እስራኤል ሀማስ ሁለት ወታደሮቿ መገደሉን ገልጻ በፈጸመችው ጥቃት ፍልስጤሚያን ተገለዋል። ባህር ጠንከር ዝርዝር አለው። የአሜሪካ ምክትል ፕሬዚዳንት ጄዲቫንስ ሀማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥ ማጡ ይጠፋል ሲሉ ተናገሩም። ጄዲቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብሏል። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክር ሀሳቧ ላይ ያቀረበችውና ገና ስምምነት ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥ ማጡ ይጠፋል ሲሉ አስጠንቅቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አጋሮች ሃማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉም አስጠንቅቋል። ቫንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረው የተኩስ አቁም አደጋ ላይ የወደቀ በመሰለበት ወቅት ነው። እስራኤል ሐማስ ሁለት ወታደሮቿን መግደሉን ገልጻ በፈጸመችው የአየር ድብደባም በርካታ ፍልስጤማውያን ተገለዋል። ትራምፕ በማኅበራዊ ሚዲያዎች ላይ ሐማስ አሁን ትክክል የሆነውን ያደርጋል የሚል ተስፋ አለ ካሉ በኋላ ያንን የማያደርጉ ከሆነ ግን የሐማስ መጨረሻ ፈጣን፣ በቁጣ የተሞላና ድምጥማጡን የሚያጠፋ ኃይል ይሆናል ብሏል። ቫንስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆ ከሐማስ ጋር የሚካሄደውን ጦርነት የሚያስቆሙና

ቋሚ የሆነ ስምምነት ላይ እንዲደረስም እንዲያደርጉ ግፊት ያደርጋሉ ተብሎም ይጠበቃል። ቫንስ በደቡብ እስራኤል መግለጫውን በሰጡበት ወቅት ሁለቱ ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር አብረዋቸው ነበሩ። ዊትኮፍ እና ኩሽነር ሰኞ ዕለት እስራኤል ከደረሱ በኋላም ከጠቅላይ ሚኒስትር ኔታንያሁ ጋር ተነጋግረዋል። ትራምፕ ምክትላቸውና ልዩ መልእክተኛቸውን ዳግም ወደ እስራኤል የላኩትም የተኩስ አቁም ስምምነቱ ባለበት እንዲቀጥል ግፊት ለማድረግና የጋዛ የሰላም እቅድ ወሳኝ ምዕራፍ ላይ ነው የተባለው ሁለተኛው ምዕራፍ ላይ ንግግር እንዲጀመር ለማድረግ ነው። ዩክሬን ከዩኬ ያገኘችውን ሚሳይል ተጠቅማ የሩሲያን የኬሚካል ፋብሪካ አጠቃች። የሞስኮ ባለስልጣናት ስለ ጥቃቱ እስካሁን የሰጡት አስተያየት የለም። ፍቃዱ በላይ ዩክሬን በዩናይትድ ኪንግደም በተሰራው ስቶርም ሻዶ ሚሳይሎች የሩሲያን ኬሚካል ፋብሪካ መምታቷን የአገሪቱ ጦር ማክሰኞ እለት አስታወቀ። የሩሲያ የአየር መከላከያ ስርዓትን አልፎ የተፈጸመው ጥቃት ስኬታማ እርምጃ ሲሉ የገለጹት የዩክሬን የጦር ኃይሎች በአጠቃላይ ግዙፍ ሚሳይልና የአየር ድብደባ ያደረሰውን ጉዳት እየገመገሙ መሆኑን ተናግረዋል። ክሬምሊን ምዕራባውያን ለዩክሬን የረዥም ርቀት ጥቃቶችን መፈጸም የምትችልበት የጦር መሳሪያ እንዳይሰጡ ሲያስጠነቅቅ ቆይቷል። ኪየቭ ግን ሞስኮ በዩክሬን ላይ በከፈተችው ጦርነት ውስጥ ቁልፍ ሚና ያላቸው የሩሲያ ተቋማትን ኢላማ ማድረግ አስፈላጊ ነው ብላለች። የዩክሬን ጦር ማክሰኞ እለት ቤክስ ገጹ ላይ ባሰፈረው ልጥፍ ላይ የብራያንስክ ኬሚካል ፋብሪካ የወራሪው ግዛት ወታደራዊ ኢንዱስትሪ ኮምፕሌክስ ቁልፍ ተቋም ነው ብለዋል። ክሎም ፋብሪካው የዩክሬን ግዛት ለመምታት ባሩድ ፈንጂና የሮኬት ነዳጅ አካላትና ሚሳይሎችን ያመርታል ብለዋል። የሞስኮ ባለስልጣናት ስለ ጥቃቱ እስካሁን የሰጡት አስተያየት የለም። ጥቃቱ የተፈጸመው የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመርና ሌሎች የአውሮፓ መሪዎች የሩሲያ መሪ ቭላድሚር ፑቲን ሰላም ለመፍጠር ዝግጁ እስኪሆኑ ድረስ በሩሲያ ኢኮኖሚ ና በመከላከያ ኢንዱስትሪው ላይ የሚያሳርፉትን ጫና እንደሚያሳድጉ ቃል በገቡበት ወቅት ነው። የሮይተርስ የዜና ወኪል አይን እማኞችን ጠቅሱ በፋብሪካው አካባቢ የአየር መከላከያ የሚመስል ድምፅ መስማታቸውን ዘግበዋል። የቅርብ ጊዜ ጥቃቶች የደረሱት ባለፈው ሳምንት ዶናልድ ትራምፕ እና የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ በዋይት ሀውስ ከተገናኙ እና የዩኤስ ፕሬዚዳንት የቶማሃውክ ክሩዝ ሚሳይሎችን ለኪቭ ለመስጠት ዝግጁ እንዳልሆኑ ከተናገሩ በኋላ ነው። ትራምፕ መጀመሪያ ላይ ከፑቲን ጋር በዩክሬን ስላለው ጦርነት ለመነጋገር በሚቀጥሉት ሳምንታት በቡዳ ፔስት ለመገናኘት ተስማምተዋል። ነገር ግን ይህ እቅድ ትራምፕ የሚባክን ስብሰባ እንዲሆን አልፈልግም ማለታቸውን ተከትሎ ማክሰኞ ለት ለጊዜው እንዲዘገይ ተደርጓል። የአሜሪካው ፕሬዚዳንት በዋይት ሀውስ ባደረጉት ንግግር ሞስኮ ውጊያ እያካሄደች ባለችበት ግንባር ላይ የተኩስ አቁም ለማድረግ ፈቃደኛ ባለመሆኗ አጣብቂኝ መሆኑንም ጠቁመዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ የያዝናቸው ዘገባዎችን ይህን ይመስሉ ነበር። ከቀሪ መሳሪዎች ጋር መልካም ቆይታ ይናስጥልን።